እያስተዋልክ ነው። አሁን በእናንተ በተሐድሶችና በኛ በኦርቶዶክስ መካከል ቢያንስ በአምላክ ማንነት ላይ ልዩነት የለም ማለት ነው። እንደው ጸባችን የሚመነጨው በአምላካዊ ጉዳይ ላይ እንዳልሆነ እየታዘብኩ ነው። ማለቴ በቅዱሳ ነው እየጣላን ያለ ነው ማለት ነው። እንደዚህ ከሆነ አስተምሯችን አንድ አይነት ነው እያልኩ ነው። ልክ ነው ልክ ነው። እኔ እንደው መንፈሳዊ ሽማግሌ ጠፍቶ ነው እንጂ እነዚህ ወንጌላን የሚባሉ ሰዎችም ቁጭ ብለው ትምህርታቸውን የመግለጥ እድል ቢገኝ ነው ኮማውራል የዘይቤ ካልሆነ በስተቀር የምስጢር ልዩነት የለም። በሥላሴ አምናለሁ በሚል ሰው መካከል እንደ ቀልድ ጥላት የምትሄድ ለሰው ግራ የምታገባ ነገር አለች። ይህን ያህል ትምህርት እያለ እንደ ቀልድ ጥላችሁ ስትሄዱ፣ እኛ የኢትዮጵያ ቤተክርስቲያን ክርስቶስን አታውቅም ብለን አይደለም የወጣነው እኛ የኢትዮጵያ ቤተክርስቲያን በሥላሴ አታምን ብለን ኢትዮጵያ ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስን ታውቃለች። ኮአዳ ካፎት ልስም ታውቃለች፣ ትሰብካለች፣ አው ታውቃለች። የት ጋር ያለው ብትጠይቀኝ፣ እኛ ያን ያን ነው የነጠረ ትምህርቷ፣ የነጠረ ስርዓቷ በመጽሐፍና በጥቂት ሊቃውንት አእምሮ ያስቀመጠችው ከዕቃ ቤት ይውጣና ለእያንዳንዱ ህዝብ ደርሶት ክርስቶስ የሞተለት ህዝብ ኢየሱስን በህይወቱ ይለማመደው ይወቀው ነው የእኛ ጦርነታችን እንጂ ኢየሱስን አታውቅም የሚል ጭፍን ጥላቻ የለኝም።